በስተ መጨረሻ ህወሃት ከፖለቲካ ፓርቲነት ታገደ። ፓርቲው መታገዱን ተከትሎ በርካታ አነጋጋሪና አወዛጋቢ የሆኑ ያልተጠበቁ መረጃዎች እየተሰሙ ይገኛሉ። ዓለምን እያነጋገሩ የሚገኙት የቡርኪና ፋሶ ወታደራዊ መሪን በተመለከተም ሰፋ ያለ መረጃን በዝርዝር ሰዓታችን የምናስደምጣችሁ ናል። ሰላም ጤና ይስጥልን፣ በመላ ክፍለ ዓለማት የምትገኙ ዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማቸው ይብዛልን እያልን እነሆ ለቻናላችን አዲስ ከሆናቸው ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደውል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየእለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ህወሀት ከግንቦት አምስት ቀን 2017 ዓ ም ጀምሮ ከፖለቲካ ፓርቲነት መሰረዙን አስታወቀ። ቦርዱ ባወጣው መግለጫ እንዳስታወቀው ህወሀት ከየካቲት አምስት ቀን 2017 ዓ ም ጀምሮ እግድ በመጣል ህወሀት የሚጠበቅበትን የእርምት እርምጃ እንዲወስድ የሰጠውን ጊዜ በመጠናቀቁ በድርጅቱ ላይ የመሰረዝ ውሳኔን አሳልፏል። ከአራት ዓመት በፊት በትግራይ ውስጥ ከተቀሰቀሰው ጦርነት ጋር በተያያዘ በሀገሪቱ ምክር ቤት በሽብር ቡድንነት ተፈርጆ የነበረው ህወሀት በኃይል እንቅስቃሴ ውስጥ በመሳተፉ በብሔራዊ ምርጫ ቦርድ ተሰርዞ እንደነበር ይታወሳል። ህዝባዊ ወያነ ሓርነት ትግራይ በአመፅ ድርጊት በመሳተፉ የተነሳ በአዋጅ ቁጥር 1162 ህዝባር 2011 አንቀጽ ዘጠና ስምንት መሰረት ከፖለቲካ ፓርቲነት መሰረዙን ምርጫ ቦርድ ባወጣው መግለጫ ላይ አስታውሷል። ነገር ግን በፌዴራል መንግስቱና በትግራዊ ታጣቂዎች መካከል ለሁለት አመት ሲካሄድ የቆየው ጦርነት በፕሪቶሪያ ስምምነት መቋጨቱን ተከትሏል። የኢትዮጵያ የምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ለማሻሻል በወጣ አዋጅ አማካኝነት ህወሃት በልዩ ሁኔታ ለመመዝገብ ችሎም ነበር። የምርጫ ቦርዱም ዛሬ የፓርቲውን መሰረዝ አስመልክቶ በወጣው መግለጫ እንዳስታወቀውም በአዋጅ ቁጥር 1332 ህዝባር 2016ን ተከትሎ በወጣው መመሪያ ቁጥር 25 ህዝባር 2016 ና ቦርዱ ምዝገባውን ተከትሎ እንዲፈጽም የሰጠውን ትዕዛዝ ህወሃት ባለማክበሩ በተለያየ ጊዜ ማሳሰቢያ ቢሰጥም ፓርቲው በ ጸግህ ጣለበትን ግዴታ አልፈጸምም ብሏል። ከዚህም ባሻገር ፓርቲው አምኖበትና ተስማምቶ ከቦርዱ የተቀበለውን የፓርቲ ህጋዊ ሰውነት ማረጋገጫ አላውቅም ማለቱን በመጥቀስም ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም ማለቱን ገልጾ ህግና መመሪያን ለማክበር ፈቃደኛ ባለመሆን መቆየቱን ቦርዱ በመግለጫው ላይ ጠቅሷል። ፓርቲው በልዩ ሁኔታ ሲመዘገብ በህግ ላይ የተዘረዘሩትን ሰነዶች የፓርቲ ፕሮግራም፣ የፓርቲውን መተዳደሪያ ደንብና የፓርቲውን አመራሮች ስም ዝርዝር ከፊርማ ጋር ጋር ለቦርዱ ማቅረቡንም ጠቅሷል። ነገር ግን ህወሀት ህጋዊ ሰውነቱ እንዲሰረዝ የተላለፈው ውሳኔ እንዲነሳ ሚያዚያ 13 ቀን እና ሚያዚያ 28 2015 ዓ ም ለቦርዱ ባቀረበው ጥያቄ በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርብም የተጠየቁትን ሰነዶች አንዳቸውም አያይዞ አለማቅረቡን ቦርዱ በመግለጫው ላይ አመላክቷል። ቦርዱ በጻፈው ደብዳቤ ላይም ህወሀት ሐምሌ 19 ቀን 2016 ዓ ም ፓርቲዎችን በልዩ ሁኔታ የሚመዘግብ አዋጅ በታወጀ በሁለተኛ ወር ጥያቄ ሲያቀርብ ቅርብም በወቅቱ የአዋጁ አላማ አፈጻጸምና በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ የመመዝገብ ሂደት በመግለጽም አስታውቋል። ይህንኑ ለህዝብ ይፋ የሆነውን አዋጅ አላማና አፈጻጸም በግልጽ በማወቅና በመረዳት አዋጁ ላይ የተመለከቱትን ሰነዶች አያይዞ በማቅረብም በአዋጁ የተጠየቀውን የምዝገባ ስርዓት በመፈጸም ምዝገባው መከናወኑን ቦርዱም ገልጿል። ህወሀት ሐምሌ 19 ቀን 2016 ዓ ም ህጋዊ ሰውነቴ ይመለስልኝ ብሎ ጥያቄ ሲያቀርብ ጥያቄው የቀረበው የአዋጁን መውጣት ተከትሏል ተከትሎ መሆኑን ፍትህ ሚኒስተር ህወሀት ለቦርዱ በጻፈው ደብዳቤ በልዩ ሁኔታ ስለመመዝገብ የሚያስረዳ መሆኑንም ገልጿል። ቦርዱ ነሐሴ 3 ቀን 2016 ዓ ም በልዩ ሁኔታ በመመዝገብ የሰጠውን የህጋዊ ሰውነት ማረጋገጫ ሰርተፍኬት በተሰጠው ወቅትም በግልጽ የቀድሞ ህጋዊ ሰውነት እንደማይመለስለት መገለጹም አስፍሯል። በወቅቱም የፓርቲው ከፍተኛ አመራር በቦርድ ዋና መስሪያ ቤትም ተገኝተው ሰርተፍኬቱንና ደብዳቤውን በሚገባ አይተው አንብበውና ተስማምተው ፈርመው መውሰዳቸውን በመግለጽም በልዩ ሁኔታ ተመዝግቦ የተሰጠን ህጋዊ ሰውነት ማረጋገጫን አንቀበልም ማለት ተቀባይነት የለውም ብሏል። ከተመሰረተ ከአምስት አስርት ዓመታት በላይ ያስቆጠረው ህወሃት በምርጫ ቦርድ በልዩ ሁኔታ እንዲመዘገብ የቀረበለትን አማራጭ ውድቅ ያደረገ ሲሆን ለዚህም የቀድሞ እውቅና እንዲመለስለት እንጂ በአዲስ መልክ ለመመዝገብ ፈቃደኛ ለመሆኑን ሲገልጽም ቆይተዋል። ባለፈው ሳምንት ህወሃት ባወጣው መግለጫ በትግራይ የተካሄደውን ጦርነት ለማስቆም ከፌዴራል መንግስቱ ጋር የተፈረመው የፕሪቶሪያ ስምምነት የድርጅቱን ና የሚያረጋግጥ መሆኑ እንደ አዲስ ምዝገባ እንዲፈጽም እንደማይገደድም አስታውቋል። በዚህም የድርጅቱን ህጋዊ እውቅና ለመመለስ የሚያስፈልገው ፖለቲካዊ ውሳኔ እንጂም የህግ ጉዳይ አለመሆኑን በመጥቀስም የፌዴራል መንግስቱና ሌሎች የፕሪቶሪያ ስምምነት አሸማጋዮችም የዋትን ነባር እውቅና እንዲመለስለት እንዲደረግም ጥሪም አቅርቦ ነበር። የቡርኪና ፋሶ ወታደራዊ መሪ ኢብራሂም ቴራዌ ለምን በዓለም ዙሪያ የብዙዎችን ቀልብ መግዛት ቻሉም? የ37 ዓመቱ ባለግርማ ሞገስ የቡርኪና ፋሶ ወታደራዊ መሪ ሻምበል ኢብራሂም አገሩን ከምዕራባውያን ኢምፔሪያሊዝምና የእጅ አዙር ቅኝ አገዛዝ መዳፍ ውስጥም ለማላቀቅ የቆጠረ የፓን አፍሪካኒስት መሪን ስብእና በጥበብ ገንብቷል። መልእክቱ በመላ አፍሪካና ከዚያም አልፎ ሲስተጋባ አድናቂዎቹ እንደ አንዳንድ ጊዜ የአፍሪካ ቼጉቫራ የተባለ የሚጠራው ቡርኪና ያለው የማርኬስ አብዮተኛ ቶማስ ሳንካራ እናም ሌሎች አፍሪካ ጀግኖች ፈለግ ሲከተልም እያዩ ነው። የትራውሬ ተጽዕኖ በጣም ትልቅ ነው። እንደ ኬንያ በምስራቅ አፍሪካ ባሉ ሀገራትም ፖለቲከኞችና ደራሲያን እንኳን ሳይቀር ሰውየው እሱ ነው ሲሉ ሰምቻ አለው። ሲሉ የኮንትሮል ሪስክስ አማካሪ ድርጅት ከፍተኛ ተመራማሪም ተናግረዋል። ታዲያ የቡርኪና ፋሶ ወታደራዊ መሪ የሆኑት ኢብራሂምም በዓለም ዙሪያ አሁን ላይ በአገራቸው እየወሰኑ ባሏቸው አንዳንድ ውሳኔዎችም እጅግ እያነጋገሩ ና የበርካታ አለም መሪዎችንም ቀልብ እየሳቡ ይገኛሉ። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይንን ይመስል ነበር። አብራችሁም ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።